ቢኒ ጥሩ ባለውን አጋጣሚ ነው የተገናኘ ነው። አዳማ በፕሪሚየር ሊጉ መቆየት ሳይችል ወርዷል። ምን ተሰማ ከሱል ጀመር? በጣም ነው የሚያሳዝነው። በኛ እንደዚህ መሆኑ በጣም ነው ያዘነው። መጀመሪያ ስንጀምር እንደዚህ ያልጠበቅን ነበር። አመቱ በአስከፊ ሁኔታ ነው የጨረስ ነው። በጣም ነው የሚያሳዝነው። ምንድን ነው ምክንያቱ ስላለ ለቡርዱ መውረድ መጀመሪያ ምክንያትም ማድረግ ከዚህ በፊት የነበሩበት ለሶስት አመት የነበሩበት ችግሮች ዘንድሮ ነው ግዴታ እሱን ችግር መፍታት የነበረብን እና እሱን ነገር ለመፍታት እንደ ወልቂጤ መጀመሪያ ከሊጉ ላለመሰናበት እሱን ነገር ስናደርግ ተጫዋቾችን የማግኘት እንትኑ ያጠረ ነበር። እሱ ይመስለኛል በጣም ክፍተት የፈጠረው። በጉዳትም በካርድም ሰው ሲወጣ በጣም እንቸገራለን። እሱ ይመስለኛል። ውድድሩ ከሃዋሳ ወደ አዳማ ሲመጣ በሊጉ የመቆየት ተስፋችሁ በተደጋጋሚ ጨዋቶች በማሸነፍ ሄዶ ነበር። ከምንም በላይ ደግሞ ፋሲል ከነማን ሁለት ለዜሮ እየመራችሁ ያንን ውጤት አለማስጠበቅም እንደ ክፍተት ነበረና አዳማ ከመጣችሁ በኋላ ያለው መነሳሳት እስከ ፋሲል ጨዋታ ድረስ የነበረውን የዛሬውንም ጨምሮ ልትገልጸዋል በተለይ እዚህ ከመጣም በኋላ ከደጋፊውም የነበረን ድጋፍ እንድንነሳሳ አድርጎን ነበር። ባለፈው የፋሲሉ ጨዋታ ነው ትልቅ ነገር የሰራነው። ስህተት እሱ ነው ዋጋ ያስከፈለን። እሱን ይዘን ብንወጣ ኖሮ አሁን የተሻለ ድል ነበረን። ያ ስህተት ይመስለኛል የፋሲሉ ጨዋታ ነው። በግል ከጉዳት ጋር የሚታገልክ እስከ ብሔራዊ ቡድን ጥሩ የውድድር አመትንም አሳልፈል። እንዴት ነበረ ለአንተ ዘንድሮ ከጉዳት ጋር የሚታገል ስለነበር የውድድር አመቱ? የውድድር አመቱ ለእኔ ትንሽ ከአምና የዘንድሮ የከፋ ነበር። ጉዳት ነበረብኝ። ቁርጭምጭሚት ጉዳት ሁለቱም እግሬ። እሱ ትንሽ ብዙ ጌሞች ላይም እንዳልሳተፍ አድርጎኛል። እግዚአብሔር ይመስገን በሰላም መጨረስን ትልቅ ነገር ነው። አዳማ ያው ብዙ ታዳጊዎች የፈሩበት በጣም የሚታወቅ ቡድን ነው። የቡድኑ መውረድ በአካባቢው ባሉ ወጣቶች ላይ አጠቃላይ በከተማው ላይ የሚፈጥረው ነገር እንዴት ትገልጸዋል? ቡድኑስ ወደ ሊጉ እንዲመለስስ ምን መሰራት አለበት ትላል? አዳማ በጣም ብዙ ታዳጊ የሚፈራበት ነው። ከነ ከናን ጀምሮ እኛ ላይ ደርሷል። አሁን ሌላ ተስፋ ኢንኩለብ ተስፋ አድርገው የሚሰሩ አሉ ከእግዚአብሔር ጋር ቀጣይ አመት ቲሙን የማሳደግ ነው ዋናው እቅዳችን። ከእግዚአብሔር ጋር እስኪ ፈጣሪ ያቀ እናሳድገዋለን ብለን አስባለን። ምን መደረግ አለበት ከወዱብል ታስባለ ቲሙን ዳግም ወደ ፕሪሚየር ሊግ ለመመለስ አመራሩ ነቃ ብሎ ቢሰራ ደስ ይለኛል። ተጫዋቾችን የሚያመጣውንም ተጫዋቾች በደንብ በጥልቀት ማወቅ ብዙ ችግር አለ። እዛም ያሉ ችግሮች አሉ። ከመንግስትም ድጋፍ ከከተማው ከከንቲባም ድጋፍ ካገኙ የተሻለ ነገር ያደርጋሉ ብዬ አስባለሁ። ለደጋፊዎቹ ሲያግዟችሁ ነበሩ፣ አጠቃላይ የምታስተላልፈው መልእክት አለ? ደጋፊውን ይቅርታ ነው ማለት የምንፈልገው። በጣም ብዙ ደጋፊ ያለው ክለብ ነው። በእኛ እጅ እንደዚህ መሆኑ በጣም ነው የሚያሳዝነው። ይቅርታ ማለት ነው የምንፈልገው። ቀጣይ አመትና አሳድገ ነው እንክሳችኋለን ብዬ